ቪዲዮ የደም ግፊትን ለመቀነስ የልብ ጤናን ለማሻሻል ስኳርን ለመቆጣጠር ክብደትን ለመቀነስ የሚዘጋጀውን የከርከዴ አሰራርን አብረን እናያለን። ቪዲዮን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ዛሬ ማሳያችሁ የከርከዴ አሰራርን ነው። ከርከዴ በርካታ ጥቅሞች አሉት። አሰራሩን አብረን እናያለን። ከርከሬ የሚበቃልን ነው ያክል እንደዚህ ደንሳለ ለዛሬ ይሄ ይበቃኛል። ትንሹም ብዙ ስለሚሆን ማለት ነው። ቦንፊት ላይ ረኩትን ከርከዴ እንደዚህ ውሃ ከላይ ላይ ደፋብታለሁ ማለት ነው። እንደዚህ አርቂ አጥሮ ነው። አሁን ይበቀዋል? ውሃ አጠብኩት። ከርካዴን አሁን ማዘጋጅበት እቃ ውስጥ እገለብጣለሁ ማለት ነው። ማዘጋጅበት እቃ ይሄ ነው። ክዳን ያለው ነገር ቢሆን ጥሩ ነው። ከዛ ምንድነው ማድረገው እየፈላ ውሀ ጨምርበታለሁ። ከግማሽ ማሽ የፈላ ውሃ ይጨመርበታል። ከርካዴ በጣም ብዙ በጣም ብዙ ጥቅም አለው። ከነዛም ውስጥ የደም ግፊት ይቀንሳል፣ ስኳርን፣ ኮሌስትሮልን በጣም በርካታ ክብደት ራሱ ለመቀነስ የምትፈልጉ ሰዎች ይህንን ብትጠቀሙ በጣም ጥሩ ውጤት ታገኛላችሁ። በጣም በጣም ጥሩ ውጤት ታገኛላችሁ። እንሻላ ተጠቀሙት። ከርካዴ በጣም ጥሩ ነው። እንዲሁ ሲታይ ራሱ በጣም በጣም የሚያምር በጣም የሚጣፍጥ መጠጥ ነው ተጠቀሙበት ይኸው እንደዚህ ከሆነልኝ በኋላ ምን አደርገዋለሁ ላን ለ30 ደቂቃ እስከሚቀዘቅዝልኝ ውጭ አስቀምጠዋለሁ ትኩስ ውሃ አድርጌበት ከቀዘቀዘ በኋላ ቀዝቃዛ ውሃ እንደዚህ ጨምርኩበት ቀዝቃዛ ውሃ ጨምሬ ፍሪጅ ውስጥ ለአንድ ሰዓት ወይም ለአርባ አምስት ደቂቃ አስቀመጥኩት። ከአንድ ሰዓት በኋላ ተገናኝተናል። ፍሪጅ ውስጥ ያስቀመጥኩት ቀዘቀዘልኝ። በዚህ መልኩ ከቀዘቀዘ በኋላ ምንድን ነው ማድረገው በውን ፊት በዚህ መልኩ አጠራዋለሁ። እንፈልገውን ያክል እንደዚህ አደረኩኝ። ከዛ ሱኳር እንጨምራለን ስኳር ብዙም አያስፈልገውም። ትንሽ ስኳር እንደዚህ ጨምሬ እንደዚህ ያዋሃድኩት እንደዚህ ማዋሃድ ማማሰል እስከሚማማለን። ቆንጆ፣ በጣም ቆንጆ፣ ለጤናችን ተስማሚ፣ በጣም አሪፍ በጣም አሪፍ መጠጥ ነው። በተለይ ስኳር እና የደም ግፊት፣ ኮሌስትሮል ላለባችሁ ሰዎች የምግብ መፈጨትም ለምግብ መፈጨትም ይሆናል። በጣም በርካታ በርካታ ዘርፈ ብዙ ጥቅሞች አሉት። ከርካዴን ተጠቀሙት። እንደዚህ ሆኖ ይሄ ከለሩ ራሱ በጣም ነው የሚያምረው። ከጤና ጥቅሙ በተጨማሪ በጣም የሚያምር በጣም የሚጣፍጥ መጠጥ ነው የምጠቀመው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም ከእናንተ ጋር ይሁን። ቻው ጊዜ ለብዙ ሰው እንዲደርስ በጣም ብዙ ሰው ሱኳር፣ የደም ግፊት ያለባቸው ሰዎች ስላሉ ለብዙ ሰው እንዲደርስ በጣም ጥሩ መድኃኒትም ስለሆነ መድኃኒትን ከምንጠቀም ይሄንን ብንጠቀም በጣም የተሻለ ነው እና እንዲደርስ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ሰላም ከእናንተ ጋር ይሁን።